ስለ ኢትዮጵያ ቢጠየቅ ትክክለኛው መልስ ሊሰጥ የሚችል ማን ነው ከተባለ ኢትዮጵያ ውስጥ የሚኖረው ገበሬ፣ ነጋዴ፣ ተማሪ፣ የመንግስት ሰራተኛ ነዋሪ ነው። ትክክለኛ ኢትዮጵያ እና ስለ ኢትዮጵያ በትክክል መናገር የሚችለው ማለት ነው። ታዲያ በአሁን ሰዓት ገበሬው ኢትዮጵያ ውስጥ ምን እያለ ነው? ሁላችንም እናውቀው ማዳበሪያ አቶ መሬት ማረስ እንኳን የማይችልበት አቅም ላይ ደርሶ ጩኸቱን የሚሰማው አቶ ስንት እንደሚል ገበሬው እናውቃለን። ነጋዴው ያልሰራበትን፣ ምናልባት አብዛኛው ነጋዴ ኢትዮጵያ ውስጥ ዛሬ ንግድ ፈቃድ እየመለሰ እና ከንግዱ እየወጣ ነው። ምክንያቱም ከገቢው በላይ ታክስ ስለሚጠየቅ ስለማያዋጣው፣ እየሰማችሁ ያላችሁት ነጋዴው በሙሉ እየለቀቀ ነው። ተማሪው በየዩኒቨርሲቲ ትምህርት ቤት ያለው የሚበላ አቶ አንዳንድ ቦታ ኦረዲ ድሮ በዩኒቨርሲቲ ይቀርብላቸው የነበረ ማዕድ በሙሉ ከአቅም እጥረት ምክንያት ብዙዎቹ ይሄ የምግብ እያበሉ የሚያስተምሩ ዩኒቨርሲቲዎች አቁመዋል አገልግሎታቸውን ብዙ አስተማምሬ መምህራን በየዩኒቨርሲቲ ሶስት ወር አራት ወር ደሞዝ ያልተከፈላቸው ስላሉ ኦልሞስት ትምህርቱን እንኳን ለማስቀጠል ተቸግሯል የመንግስት ሰራተኛ ኢትዮጵያ ውስጥ ሰውት ሰርቫይቭ ለማድረግ አትሊስት ምሳውን እየዘለለ እራቱን እየዘለለ እንደምታውቁት ቤተ ቤተክርስቲያን እየዋለ ማለት ነው ወታደሩ ብትመጡ አንዴ ናዛጋ ተዋጋ ሲሉት አንዴ እዚህ ከዚህ ወደዚያ ስልችት ብሎታል። ነዋሪውን ብትጠይቁት ኦቨር ኦል ኢትዮጵያ ውስጥ ሰርቫይቭ ለማድረግ በጣም ተቸግሯል። እንደዚህ አይነት ኢትዮጵያ ይዘን ወደ ፓርላማ መጥተህ ልክ አዝ ኢፍ ኢትዮጵያ እንዳደገች እንደበለጸገች አድርጎ ማውራት አይ ቲንክ ዩ ነው። በዛሬ ጊዜ ሰዎች ቃላትን አይደለም ሚሰሙትም ሚያምኑትም፣ ተግባር ነው። መሬት ላይ ያለውን ነባራዊ ሀቅ የምናውቀው አንድ ኦነስት ጠያቂ ፓርላማ ውስጥ የጠየቀህ አንድ ነው፣ ዶክተር ደሳለ የሚባል ሌላው በሙሉ የሚያጨበጭበው በየወሩ ስለሚከፈለው ደሞዝ ነው። አለቀ። የፓርላማ አባል ሆኖ በየወሩ ደሞዝ ያገኛል። ስራው ያጨበጭባል። ስለ ኢትዮጵያ ለማወቅ መሬት ላይ ያለውን ኢትዮጵያ ይጠይቁት። ኢትዮጵያ ምን እየሆነች ምን እየመሰለች እንዴት እየኖረ እንዳለ በትክክል ሊነግራችሁ ይችላል። አይኤምኤፍ አውጥቶታል እኮ ሪፖርቱን አይደል? 43 በመቶ የኢትዮጵያ ድህነት በዚህ መጠን ያድጋል በ2025 እንግዲህ በፊት 16 ፐርሰንት የነበረ 43 ፐርሰንት ማለት ነው። ፓርላማ ላይ መጥቶ ንግግር ከዚህም ከዛም ተረትና ምሳሌ እየቀነጫጨቡ መውራት መሬት ላይ ያለውን ሪያሊቲ አይለውጡ ስለ ወዳጅነት፣ ስለ ፕሪቶሪያ ሲወራ ነበር። ፕሪቶሪያ ተፈራርመን ፕሪቶሪያ ረስቸዋለሁ ብለዋል። እኔ አብይ አህመድ ፕሪቶሪያ እንደረሳው ድሮ ነበር የተናገርኩት። ፕሪቶሪያ የተፈራረምከው ከነ ጻድቃን ከነ ጌታቸው ረዳ ጋር አይደለም ከቲፒኤልኤፍ ጋር ነው የተፈራረምከው ከግለሰብ ጋር አይደለም፣ ከፖለቲካ ድርጅት ተቋም ጋር ነው። ተቋምና ድርጅትን በቅጡ ለይቶ የማያውቅ የወለደችው ተርታ የታቀፈችው እናት ነኝ አለች ነው ምናምን ስትል ነበር። ይህንን እንኳን በጠቅላይ ሚኒስትር ደረጃ ተቀምጠህ ፊርማ ከግለሰብና ከተቋም ጋር ለይቶ አለማወቅ። ጻድቃንም ይሁን ጌታቸው ህወሀት የላካቸው ውክልና ነው እንጂ ጻድቃን ሲጀምር ህወሀትም አይደለም። ስለዚህ ተቋምን ለይቶ አለማወቅ ልክ ወዳጅ እንደመሰልክ እንዴ! ልደቱ አያሌው በሰላማዊ ትግል የሚያምን ሰው በኢትዮጵያ ፖለቲካ ውስጥ አስርተ ሀያ ዓመታትን ያስቆጠረ ኢትዮጵያ እንዳይገባ ፕሌን ላይ እንዳይሳፈር የከለከልክ ሰው አይ ከኔ በላይ ለውይይት ለወዳጅነት የሚል የሚሆን ማን አለ ብለህ በፓርላማ ስትቀጥፍ አሁንም ኢትዮጵያዊነትን በኢትዮጵያውያኖች መሬት ላይ ያሉት በትክክል የሚያውቁት እውነት ነው። ስለ ጦርነት ስታወራ በመጀመሪያ ለአብይ አህመድ ጦርነት አክሽን ሙቪ አይደለም። እንደምታዩ አሁን ጦርነት ከተጀመረ አሁን ጦርነት ከተጀመረ እኛ ያለን መሳሪያ እንደ ዩክሬን እንደ ፍልስጤን እኔ ልንገራችሁ ይሄ ንግግሬ ለታሪክ ይቀመጥ። አብይ በጣም የሚተማመነው ድሮን ድሮን፣ ይሄ መሳሪያ ነው አይደል? ከአንድ ዓመት በኋላ ኢትዮጵያ ውስጥ ያለ ታጣቂ በሙሉ የድሮን ባለቤት ነው የሚሆነው። ለምን ዓለም ላይ ይሄ ቢዝነስ እየተጧጧፈ ስላለ የነዚህ ድሮኖችም የሌሎችም መሳሪያ ዋጋቸው እየወረደ መምጣቱ አይቀርም። ምርት ሲበዛ ዋጋው መውረዱ አይቀርም። ዋጋው ሲወርድ በቀላሉ ሰዎች የተደራጁ ታጣቂዎች በሙሉ እጅ ይገባል። የመን ከየመን እስከ እስራኤል የሚወነጨፍ ረጅም ርቀት ሚሳይል እስከ መታጠቅ የደረሰችው አሚን ችግሩ ሲፈጠር እዛ አካባቢ የነበረው ክላሽ ብቻ ነበር። አሁን ግን በኮንትሮባንድ ብዙ አይነት መሳሪያ ይገባል። አንዱም ሚሳይል ዛሬ ከየመን እስራኤል ድረስ አ አስወንጭፈው ሚሳይል ይተኩሳሉ። አንድ አገር መተራመስ ከጀመረ የመሳሪያ ንግድ ይጧጧፋል፣ ኮንትሮባንድ ይጧጧፋል። ሰዎች ገንዘብ ካላቸው ሁሉንም አይነት መሳሪያ ያገኛሉ። ዛሬ አብይ እሱ ብቻ ድሮን እንዳለው አድርጎ ድሮን ደግሞ የማሸነፊያ ድል አድርጎ ያወራል። ከአንድ አመት በኋላ ኢትዮጵያ ውስጥ ሁሉም ታጣቂ በሚባል ደረጃ ድሮን ያገኛል። ዋጋው እየወረደ ኮንትሮባንድ እየበዛ የመሳሪያ ንግድ እየተጧጧፈ እየመጣ ስላለ ጦርነት መፍትሄ አይሆንም። ሰው መሳሪያ አለኝና የፈለግኩትን ለማድረግ ጦርነት አሸንፋለሁ ብሎ ከሚያስብ ይልቅ ሰው ጭንቅላት ይዤ ጦርነት አስቀርቼ አገር እንዴት ነው ማስቀጥሎ ብሎ ነው የሚያስበው። ግን ይሄ መሪ ሲገኝ ነው። ህጻናቶች ሲገኙ የሚያወሩት ጡንቻለኝ ተደባድቤ አሸንፋለሁ ነው። ይሄ ማይጠበቅ አይደለም ከአብይ አህመድ ላለፉት ጊዜያቶች ኢትዮ እሱ የገዛቸውን በብድርም ይሁን እቃ ሸጦም ለውጦም ተቋምም ሸጦ ለውጦ የገዛቸውን የገዛቸውን መሳሪያ የራሱን ህዝብ በመደብደብ ነው እምናውቀው። ሌላው ጠላት ላይ እመጣብሃለው እመጣብሃለው አይባልም ሲጀምር ጠላት ጠላት እመጣብሃለው ሁሌ የምትነግረው ከሆነ አቅሙን እንዲያፈረጥም ጡንቻው እንዲያጠነክር እየነገርከው አብይ አህመድ ላለፉት ሁለት አመታት አሰብ አሰብ ይገባኛል የኢትዮጵያን ሕዝብ ስሜት ለመኮርኮርና ምናልባት መሬት ላይ ያለውን ሀቅ ነባራዊ እውነታ ወይንም ደግሞ ኮንሲኮንሱን በትክክል መመዘን የማይችሉ አፍላ ጎረምሳዎች እየወጡ ሲፎክሩ፣ ሲዝቱ ያሉ ግን ማረግ እንኳን ብታስብ መጣው በህ መጣው በህ መጣው በህ እያልካ አይደለም። እንደሱ ስላላችሁት ባለፈው ሰሞን ኤርትራ ሲመላለስ የነበረው ብዙ መሳሪያ ነው ዋል። ኤርትራም ውስጥ ያለው አንድ ጨዋ ነው ማለት አይደለም። አንደኛ የአፍሪካ ቀንድ በጥባጭ ነው ኢሳያስ አፈወርቂ ማለት ለአፍሪካ ቀንድ ሰላም መነሳት አንዱ ምክንያት ነው። ግን ኢሳያስም አብይም የተለየ ነገር የላቸውም። ሁለቱም የጦር አስተሳሰብ እንጂ የልማት የእድገት አርቆ ሀሳቢዎች ግን አደሉ ግን እነሱን የሚያዳምጡ አእምሯቸው ያልበሰለ ጨቅላ በስሜት የሚነዱ ብዙ ስላሉ እነሱ እነሱ እንደኛ አይነት ሰው ስክን ብሎ ሚነግራቸውን ምክር እንዲያዳምጡ። በጦርነት አሸናፊም ተሸናፊም ዛሬ ላይ አይኖርም ጣልቃ የሚገባ ሀይል ብዙ ስላለ። ስለዚህ አብይ የሚተማመንበት ድሮን ከአንድ አመት በኋላ ሁሉም ታጣቂ በሚባል ደረጃ እጅ ውስጥ ብዙ አይነት መሳሪያ ይገባል። ይህንን ማሰብ ይህንን አርቆ ማወቅ ጥሩ ነው። ጦርነቱን ተጀምሯለህ፣ መቼ ትጨርሷለህ? የሚታወቅ ነገር የለም። ትርምስ ነው የሚሆነው። ኢሳያስም አብይም የአፍሪካ ቀንድ አተራማሽ ናቸው። ኤኒሃው ሳፈር የሚያደርገው ግን ህዝብ ነው። ስለ ሀገር ለማወቅ ከፈለጋችሁ ሀገር ውስጥ የሚኖረውን ዜጋ ጠይቁት፣ እውነትን ታውቃላችሁ። ይህንን ምክር ለብዙዎቹ እንዲደርስልኝ ሼር በማድረግ ብትተባበሩልኝ አትሊስት ጭንቅላት ባንገዛ ልብ እንገዛለን ብዬ ነው። ቻንሰብት ደናው ነው።